ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከእኔ ጋር ሁሉ ሰላም እና መልካም ነው። በያላችሁበት ሰላማችሁ ብዙ ትበልልኝ። እነሆ ዛሬ አብረሽና ሩትዬ እንዳንዳሳላችሁ ሌላችሁ በጥቻለሁ ማለት ነው። እውነት ለመናገር እንደዚህ ልጆች ብዙ ነገሮችን አሳልፏል። ብዙ ነገሮች ወጣ ውረድ ማለት ነው ሰው ዛሬ ላይ ግን እዚህ ለመድረሳቸው አንድ ነገር ነው። እንኳንም ደስ አለሽ ሩትዬ እላቸዋለሁ ማለት ነው። እንኳን ለዚህ ያበቃችሁ እንግዲህ ያለሁበት በጣም ጫጫታ ነው፣ ሱቅ ላይ ነው ማለት ነው። እና እንኳን ደስ አላችሁ፣ እንኳን ለዚህ ያበቃችሁ። ብዙ ነገር ተብሏችሁ ነበር፣ ብዙ ነገር አውርታችሁኝ ነበረ። ግን በቃ እንኳን ለዚህ ያበቃችሁ። ዘበናይ ማርዬ ዘበናይ ማርዬ

ሙሽራዬ ብዬ ዛሬ ለትጋቡት ለነዚህ ሙሽሮች ትዳር ለጀመሩት ለነዚህ ሙሽሮች ፍቅር ላደላቸው ለነዚህ ሙሽሮች ለዚህ ላበቃቸው ለነዚህ ሙሽሮች ወፎች ያዜማሉ። እስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ዛሬ እንግዲህ ምን ውስጥ ሆኜ ቪዲዮ እንደምቀርጽላችሁ የአብዶሽና ሮታ እንኳን ደስ አላችሁ፣ እንኳን ለዚህ ቀን አበቃችሁ። ሌላችሁ መጣው ማለት ነው ሰው። እንኳን ደስ አላችሁ የኔ ውዶች፣ ሁሉ ነገሮች እላችኋለ ሰው። አብረን እንቀጥላለን፣ እንሄዳለን እና እንኳን ደስ አላችሁ፣ እንኳን ለዚህ አበቃችሁ። እኛንም ከብዙ ነገሮች ሰው ማለት ነው እና እንኳን ደስ አላችሁ። በጣም ደስ ብሎኛል። ከምንም በላይ ወዳችኋላ፣ አከብራችኋላ አንድ ቀን ዶ ሊገናኝ ይሆናል ስላላቸው ነው እና ያው እኔ ያለሁበት አልመጣችሁም፣ እንጂ አቡዳቢ ናይታችሁ እንደው ብትሄዱ ደስ ይለኝ ነበረ። በዚህ አጋጣሚ ደግሞ ስጦታ ገዝቻለሁ ሀያ አንድ ካረኝ የወርቅ ማለት ነው እና ሀያ አንድ ግራም ወርቅ ገዝቻለሁ ማለት ነው። ሰው እንግዲህ የቪዲዮ አይታችሁ እስቲ የአብሪሽ እና የሩካ ደጋፊዎች አደራቸውን ብትሰጡኝ እኔ ደስ ይለኛል ማለት ነው። የሩካና የአብርሽ ደጋፊዎች የሆናችሁ ማለት ነው። በቃ ብዙ ነገሮችን አሳልፈዋል እነዚህ ልጆች ማለት ነው። ዛሬ ላይ ግን በጣም ነው ደስ ያለኝ እኔ ራሴ ለራሴ ማለት ነው። ምክንያቱም የሆነ ነገር መራራውን ፍሬው ማለት ነው ሲመርህ ምን ሲል ጣፋጩን ለመብላት ግዴታ ሁሉም ነገር መወጣት አለባቸው እና ዛሬ ላይ ግን በጣም ነው ደስ ያለኝ ከምንም በላይ ማለት ነው። እንደዚህ ያልጠበቅኩትም ከምን እንጃ በጣም በጉጉት ጠብቀኝ ነበረ። ሰው ነገር ግን ዛሬ ላይ በጣም ደስ የሚል ነገር ታይቷል ማለት ነው። ሰው እኔ በጣም ወዳችሁ በጣም ከብራችሁ አብራችሁ የቆየሁት ኤቪ ሸዋኒ ከወደዳችሁ ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ ናትር ሰው ሰው ደከመኝ። እናንተ ሙቀቱ አለ መንገድ እኮ መሄድ አልችልም ነበር ነገራችን ላይ ኦ እና ደርሻለሁ ሱቃ ማለት ነው ዳቂቃ ቡና ለመግዛት ለሴትዬ። ሰው ወዳችሁ አከብራቸዋለሁ። ወደዳችሁ ቪዲዮ ላይክ ና ሽር ሰብስክራይብ ማድረጋችሁ ናት። ሰናይ ቆይታ። በሌላ ቪዲዮ እንገናኛለን። ላላ